ጤና ይስጥልን ክቡራን ተመልካቾች ተመልካችን ተከታዮቼ እንደምሰነበታችሁ ይህ ፍቃዱ አውቶሞቲቭ ነው በዚ ቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግባት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላቸው እገኛለሁ። በዛሬ ፕሮግራማችን በመሰረታዊ ቴክኒክ ግንዛቤ ትምህርት ላይ በማሸከር ህግና ደንብ ላይ እንዲሁም በማሸከር ስነ ባህሪ ላይ ያተኮሩ የተለያዩ ጥያቄዎች አዘጋጅቼላቸዋለሁ እስከ መጨረሻው ድረስ አብራችን ቆዩ ለቻናል አዲስ ከሆናችሁ ሰብስክራይብ አርጉ። ሀሳብ፣ አስተያየት እንዲሁም ጥያቄ ሲኖር በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። ከዚህ ቀጥሎ እንግዲህ ማቀርብላችሁ የተለያዩ ጥያቄዎች እስከነ ምርጫችሁ አሉ። እነዛን ጥያቄዎች በደንብ አርጋችሁ እያያችሁ እየተከታተላችሁ ኮመንት ሴክሽን ላይ መልሶቻቸውን ማስቀመጥ ይቻላል። ከዛም በተጨማሪ ጥያቄዎችን አይታችሁ መልሶቻቸውን በወረቀት አስቀምጡና በቀጣይ የዚህን ክፍል ሁለት ፕሮግራም ሳዘጋጅላችሁ መልሱና ማብራሪያን ስለማዘጋጅ እዛ ላይ ማረም ትችላላችሁ ማለት ነው። በእንደዚህ አይነት ሁኔታ እየተለማመድን ፕራክቲስ አድርገን ፈተናው ጋር ስንሄድ የትኛውም አካባቢ ላይ ፈተና ቢኖር ቀላል ነው የሚሆነው ማለት ነው በመዲናችን አዲስ አበባ የሚሆን በሌሎች ክልሎች ላይ በሚገኙ የፈተና ጣቢያዎች ላይ ፈተናዎችን በምንፈተንበት ጊዜ ቀላል ይሆናል ማለት ነው። ስለዚህ ጥያቄዎቹን እያቸው መልሶቻቸውን አስቀምጡ። በቀጣይ የዚህን ክፍል ለፕሮግራም ላይ ደግሞ መልሶቹን አዘጋጅላቸዋለሁ ማለት ነው። ወደ ጥያቄዎቹን እንሂድ። ወደ መጀመሪያው ጥያቄ ስንሄድ መልካሙን ከመጥፎ ለመለየት የሚያስችልና መጥፎን ችላ ማለት ጥሩ እንድንከተል የሚያበረታታን መገለጫ ነው። ሀ ስነ ምግባር፣ ለሙያ አመርውሃ፣ ባህሪ መልስ የለም ይላል። የዚህን ጥያቄ መልስ ኮመንት ላይ ታስቀምጡልኛ አላቸው። ወደ ሁለተኛው ጥያቄ ስንሄድ በዝናባማ ወቅት አደጋ ለመከላከል መወሰድ ካለባቸው የማሸከር ዘዴ ውስጥ የሚመደቡት የትኞቹ ናቸው? ሀ ፊት ለፊት ከሚጓዝ ተሽከርካሪ ርቀትን ጠብቆ መጓዝ፣ ለ የዝናብ መጥረጊያ መጠቀም፣ ሐ መርሖ የተሽከርካሪ ፍጥነት መቀነስ፣ መ ሁሉም መልስ ናቸው ይላል። የዚህን መልስ በኮመንት ሴክሽን ላይ አስቀምጡልኝ። ወደ ሶስተኛ ጥያቄ ስንሄድ የመሪ ክፍሎች በነፃ እንዲንቀሳቀሱ የሚረዳ ክፍል የቱ ነው? ሀ የመሪ ጥርስ ሳጥን ለ አሳሪ ዘንግ ሀመርሃ ቤሪንግ መ ቴስቲኒ። የዚህንም ጥያቄ መልስ በኮመንት ሴክሽን ላይ ታስቀምጡልኛላቸው። ወደ አራተኛው ጥያቄ ስንሄድ ከጊርቦክስ ሀይልን ተቀብሎ ወደ ዲፍረንሻል የሚያቀብልልን ክፍል ምን ይባላል? ሀ ፕሮፕለርሻፍት ለ ቮላኖ ሀመርሃ ፕላቶ መ ሁሉም መልስ ነው። ወደ ቀጣይ ወደ አምስተኛ ጥያቄ ስንሄድ ዳሽ ፍላጎትን፣ መነሳሳት እና ማንኛውም ግብ ያለም የሰዎች ድርጊትን የሚያጠቃልል የማሸከር ባህሪ ዘርፍ ነው። ሀ ስሜት ባህሪ፣ ለ ክህሎት ባህሪ፣ አምርሃ አምሯዊ ባህሪ፣ መ ሁሉም መልስ ናቸው። ወደ ስድስተኛው ጥያቄ ስንሄድ የሙቀት ኃይልን ወደ ሜካኒካል ኃይል የሚለውጥልን ዳሽ ነው። ሀ ጎማ፣ ለሞተር፣ አምርዋ ዲፍሬንሻል፣ መ ካምቢዮ ወደ ሰባተኛ ጥያቄ ስንሄድ የሞገደኛ አነዳር ፈርጆች የምንላቸው ሀ ግዴለሽነትና የመንገድ ላይ ጸብ፣ ለትዕግስት ማጣትና ትኩረት አለመስጠት፣ ሐ መርሃ ተጽዕኖ የማድረግ ትግል፣ መ ሁሉም መልስ ናቸው። የእነዚህንም ጥያቄ መልሶች በኮመንት ሴሽን ላይ ታስቀምጡልኛላቸው። ወደ ስምንተኛው ጥያቄ ስንሄድ ሶስቱ የማሸከር ባህሪያት ዘርፎች የምንላቸው የትኞቹ ናቸው? ሀ ትዕግስት ማጣት፣ ትኩረት አለመስጠት፣ ችኩልነት ለየስሜት ባህሪ፣ መገንዘብ ባህሪ የክህሎት ባህሪ ሀመር፣ ግዴለሽነት የመንገድ ዳር ጸብና ችኩልነት መመልሱ የለም ይላል። የዚህንም ጥያቄ መልስ በኮመንት ሴክሽን ላይ ያስቀምጡልኝ። ወደ ዘጠነኛው ጥያቄ ስንሄድ ኮኔክቲንግ ሮድ ወይንም ቤላ የክራንክ ሻፍትን ክብዙ ወደ ፒስተን ቀጥታ ዙር ይቀየርልናል። ሀ እውነት፣ ለሐሰት ይላል። የዚህንም ጥያቄ መልስ በኮመንት ሴክሽን ላይ ታስቀምጡልኛላቸው። ወደ አስረኛው ጥያቄ ስንሄድ ሞተር ስናስነሳ ቁልፍ ቢደርብ የሞተሪኖ ፒኒየን ጥርስ መበላትና የዲናሞ መበላሸት ያስከትላል። ሀ እውነት፣ ለሐሰት ይላል። ወደ 11ኛው ጥያቄ ስንሄድ ባህሪን ወደ ግብ የማንቀሳቀስ ሂደት ምን ይባላል? ሀ መገንዘብ፣ ለዝግጁ መሆን፣ ሀመርሃ መረጃ መሰብሰብ፣ መነቃቃት ይላል። የዚህን ጥያቄ መልስ በኮመንት ሴክሽን ላይ ታስቀምጡልኛላቸው። ወደ 12ኛው ጥያቄ ስንሄድ ወደ ላይና ወደ ታች በመጫወት አየር ማስገባት ማመቅ፣ ኃይል ምትና በማስወጣት በሞተር ውስጥ ከፍተኛ ኃይል የሚፈጥርልን ፒስተን ይሰኛል። ሀ እውነት፣ ለሐሰት የዚህን ጥያቄ መልስ በኮመንት ሴክሽን ላይ ታስቀምጡልኛ አላቸው። ወደ 13ኛው ጥያቄ ስንሄድ የሞተር ዘይትን ለመቆጣጠር የሚያስችሉን ዲፕስቲክና የዳሽቦርድ የዘይት አመላካች መብራት ናቸው ሀ ሀሰት ለእውነት የዚህንም ጥያቄ መልስ በኮመንት ሴክሽን ላይ ታስቀምጡልኛላቸው ወደ 14ተኛው ጥያቄ ስንሄድ በሚያሽከረክሩበት ወቅት የተሽከርካሪ ፍጥነት የማይወስነው የቱ ነው ሀ በመንገድ ዳር የሚንቀሳቀሱ መንገደኞች ለ በአካባቢ የሚንቀሳቀሱ ተሽከርካሪዎች ፍጥነት ሀመርኋ የአየር ጸባይ መ የአሽከርካሪ ወይም የተሳፋሪ ፆታ ይላል የዚህንም ጥያቄ መልስ በኮመንት ሴክሽን ላይ ታስቀምጡልኛላቸው ወደ 15ኛው ጥያቄ ስንሄድ ከባድ ማርሽ የሚባሉት ሀ አንደኛ ሁለተኛ ና ሶስተኛ ማርሾች ለአንደኛ ሁለተኛ ና ሶስተኛ ማርሾች ሀመርዋ አንደኛ ሁለተኛ ና የኋላ ማርሾች መ ሁሉም መልስ ናቸው ይላል የዚህንም ጥያቄ መልስ በኮመንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው ክቡራን ተመልካችና ተከታዮች ጥያቄዎቹን እንዳያችኋቸው ይህንን ይመስላሉ ማለት ነው። ጥያቄዎቹ አሉ፣ ምርጫዎቹም ይኖራሉ ማለት ነው። ስለዚህ መልሶቻችሁን ሀ ኮነ ሀ፣ ለ ኮነ ለ ብላችሁ በወረቀት ያዙና በቀጣይ የዚህን ክፍል ሁለት ፕሮግራም ላይ ደግሞ ስንገናኝ፣ መልሱን ማብራሪያውን እናያለን ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ በማለት ቤተሰብ ይሁኑ። የተለያዩ ቪዲዮዎችን በመለቅበት ሰዓት መልዕክት እንዲደርሳቸው የደወል ምልክቷን ተጫኑ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲሮ በኮመንት ሴክሽን ላይ አስቀምጡልኝ። እንድሰራላችሁ የምትፈልጉት ቶፒክም ካለ ኮመንት ላይ ማስቀመጥ ይቻላል ማለት ነው። በቀጣይ የነዚህን ጥያቄዎች መልሶቻቸውን አዘጋጅቼላችሁ እስከምንገናኝ ድረስ ሰላም ቆዩ።